ሰላም ጤና ፍቅር በረከት ተመኘንላችሁ ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን ሮማን ጽጌ ነኝ ከአክሱም ቲዩብ በአንድ አንገብጋቢ ርዕሰ ጉዳይ ተገናኝተናል ይህ አንገብጋቢ ርዕሰ ጉዳይ ኢትዮጵያችንን ትኩረት ያደረገ ነው አንድ አደገኛ ወረርሽኝ በጅንካ ከተማ ተከስቷል ይህ ወረርሽኝ ምንድን ነው የሚለውን እናያለን በጣም አሁን በተለይ ሀገራችን ካለችበት ሁኔታ አንጻር ከጦርነቱ ከኑሮ ውድነት እንዲሁም ሌላ ተጓዳኝ ነገሮች በጣም ህዝብ ፈተና ላይ እንዳለ ይታወቃል ደግሞ እንግዲህ እንደዚህ አይነት ገዳይ በጣም ደግሞ የሚዛመት ነው በፍጥነት ማለት ነው። ስለዚህ እኛ ደግሞ ያኗኗር ዘይቤያችንም ለዛ ነገር የተጋለጠን ነው የሚያደርገን እና በጣም ከፍተኛ የሆነ ጥንቃቄና ጸሎት ስለሚያስፈልገን ይህንም መረጃ ምን ሰራላችሁ ማለት ነው። እና ስለዚህ እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት፣ መረጃ ብሰጡኝ ደስ ይለናል። ስለ ሀገራችን ስለ ህዝባችንም ሁላችንም ከልባችን የእውነት ወደ እግዚአብሔር ተመልሰን ልንጸልይ ይገባል ማለት ነው። እናም ወደ ጉዳዩ እንገባለን። እኔ ምን እያሰብኩኝ ነበረ፣ አንዳንድ ታሪኮችንም ለመፈተሽ ሞክሬ ነበረ። ወደ ተላላፊውና አደገኛው ወረርሽኝ እንመጣለን። ግን አንዳንድ ሀገራት ትንሽ የመዳከም ነገር ሲታይባቸው፣ ሌሎች ተጨማሪ ጦርነቶች ይከፈቱባቸዋል። ለምሳሌ አሁን እኔ ይሄ የባዮሎጂካል ጦርነት ጥቃት ቢሆንስ የሚል አይምሮዬ ውስጥ መጥቶ ነበር። አሁን ኢትዮጵያ ካለችበት ነገር አንጻር፣ ያው ለኢትዮጵያ ማንም እንደማይተኛ ይታወቃልና የባዮሎጂካል ጦርነት ማለት ያው በሽታ አምጪ ተዋሲያን ባክቴሪያ፣ ቫይረስ ስፈንገስ ወይም ደግሞ መርዛማ ንጥረ ነገሮችን በመጠቀም በሰው በእንስሳት ወይ ደግሞ በእጽዋት ላይ ጉዳት ማድረስ ማለት ነው እና ይሄ ነው እያልኳችሁ ከጉዳዩ ጋር መቶ ፐርሰንት ልክ ነው እያልኳችሁ አይደለም። ሀገርን የማዳከም ስልት ሊሆን ይችላል የሚል ሀሳብ ነው ወደ አምሮ የመጣው ማለት ነው እና ታሪክም እንደሚያሳየን ባዮሎጂካል ጦርነት የሀገራትን የጤና ስርዓት፣ የግብርና ምርታማነት፣ የኢኮኖሚ መረጋጋትን ለማዳከም ርካሽና ውጤታማ የሆነ ነገር ነው። ባዮሎጂካል ዋር አሁን ኢትዮጵያ ማጥቃት ቢፈልግ አንድ ጠላት፣ ይሄ ርካሽ ለነሱ ርካሽ የሆነ ነው የሚሄዱበት መንገድ። ብዙ ዋጋ የሰውም ዋጋ አያስከፍላቸውም። የቁስም የገንዘብም ዋጋ አያስከፍላቸው ያላቸውም እነሱን ግን፣ ተጠቂው ለምሳሌ አሁን ኢትዮጵያ ለማጥቃት ቢፈልጉ ኢትዮጵያን ኢትዮጵያ ናት ተጠቂ የምትሆነው እንጂ አጥቂው ግን የሚያወጣው ወይ ሳክሪፋይ የሚያደርገው በገንዘብም በንብረትም በሰውም ላይሆን ስለሚችል ርካሾ ስለሆነ ብዙዎች ይህንን ይጠቀሙታል። ስለዚህ ኢትዮጵያ ደግሞ ተጋላጭ ናት በዚህ ጉዳይ ላይ ማለት ነው። አሁን ለምሳሌ የኢትዮጵያ ብሔራዊ የደህንነት ተጋላጭነት ከፍተኛ ነው ይባላል። ውስጣዊ ጦርነት አለብን የሀገር ውስጥ ግጭቶች፣ ወረርሽኞች እና የመቆጣጠር አቅምን ያዳክማሉ። የውጭ ጣልቃ ገብነት ስጋት አለ። በጂኦፖለቲካዊ አቀማመጥ ምክንያት የውጭ ኃይሎች ኢትዮጵያን ለማዳከም ከፍተኛ የሆነ ፍላጎት ላቸው የኢኮኖሚ ቀውስ ነው አንዱ። የብራችን መውደቅ ነው። አሁን አይኤምኤፍ ከተቆጣጠረው በኋላ ኢኮኖሚውን ከፍተኛ የሆነ ጫና አለ ህዝቡ ላይ። የኢኮኖሚ ውድቀት የጤና አገልግሎት አቅም ይቀንሳል። ሰው ሰራሽ ጥቃት ቢፈጸም እንኳን የመከላከል እና የመፈወስ አቅሙን ያዳክማል ማለት ነው። እና በእነዚህ ሁኔታዎች ውስጥ ማንኛውም ባልታወቀ ምክንያት የሚከሰት ወረርሽኝ እንደ ውጫዊ ጥቃት መታየቱ ያው ተፈጥሯዊ ነው። እኔ ያሰብኩት ነገር ተፈጥሯዊ ነው፣ ግን ነው ግን ደግሞ እያልኳቸው አይደለም፣ ምክንያቱም ይህንን የሚገልጽ ነገር አላገኘሁም። ግን አሁን ካለንበት ኢትዮጵያ ካለች የተቀመጠችበት ሁኔታ አንጻር የውጋሽ ብሎ የማረሽ ሚላት በእርቧ በዙሪያ የተከበበች ሀገር ስለሆነች ወረርሽኙ የጥቃት ነው እንዴ ብዬ እንዳስብ ነው የሆንኩት ማለት ነው እኛ በጅንካ የተከሰተው በሽታ አሁንም በጥርጣሬ የተያዘ የደም መፍሰስ ትኩሳት ቢኤችኤፍ ይሉታል የሳይንሱ ልሂቃን እንግዲህ በራሳቸው ቋንቋ ይሄ ደግሞ በምስራቅ አፍሪካ አካባቢ በተፈጥሮ ሊከሰት የሚችል ክስተት እንደሆነ መረጃ ያሳያል የበሽታው አመጣጠም እንደ ኢቦላና ማርበርግ ያሉ የደም መፍሰስ ትኩሳቶች ተፈጥሯዊ የዱር እንስሳት ምን ምንጭ ነው የሚሉት። ማለት ነው ይሄ ነገር ያላቸው ናቸው ምንጮቹ ማለት ነው። እና በቅርብ ጊዜ በጤናና የህዝብ ጤና ላይ የተደረጉ ጥናቶች እንደሚያሳዩትም የአየር ንብረት ለውጥና የሰው ልጅ ወደ ዱር እንስሳ መኖሪያ ዘልቆ መግባት የበሽታ ስርጭትን እድል እንደሚጨምር ጥናቶች ያሳያሉ። ጥቃቱን መደበቅ አስቸጋሪነት፣ ባዮሎጂካል ጥቃትን ለመፈጸም ከባድ ሚስጥራዊነት ይጠይቃል። አሁን እኔ ያነሳው ትረስ ማለት ነው አንድ አዲስ የቫይረስ ዝርያ ሲከሰት አለም አቀፍ የጤና ድርጅቶች ብዎች እና ተመራማሪዎች በፍጥነት በመመርመር ምንጩን ለማወቅ ይሞክራሉ የተለየ መረጃ እጥረት እስካሁን ድረስም በጅንካ የተከሰተውን ወረርሽኝ ሰው ሰራሽ ወይ ደግሞ ከሰው የተለየ የዘር ማጥፋት ነው ገዳይ ቫይረስ ነው የሚል የሚያረጋግጥልኝ ማስረጃ ሳይንሳዊ የሆነ ኦፊሴላዊ ሳይንሳዊ የሆነ መረጃ አላገኘውም የኔን ሀሳብ ነው አሁን መግቢያው ላይ እየነገርኳችሁ ያለሁት እና እንዲህ አይነት ነገሮችም ስላሉ አሁን ደግሞ ሀገራችን ካለችበት ሁኔታ አንጻር ሊሆን ይችላል እንዲህ ብዬ የራሴን ሀሳብ ነው እየነገርኳቸው ያለሁትና አደገኛ ወረርሽኝ ሲከሰት በተለይ ደግሞ ሀገራት ላይ በኢኮኖሚ በጦርነት ቀውስ ውስጥ በሚሆኑበት ጊዜ የውጭ ጥቃት ነው የሚል ነገሩ ይስፋፋሉ እና ከዚህ በፊትም ተከሰቶ ስለሚያውቅ ነው ይህን ነገር ያነሳሁላችሁ። ደግሜ ነው ምነግራችሁ ልታሰምሩበት። ይሄ አሁን የተከሰተው በሽታ ትክክለኛውን ፋክቱን ከላይ አስቀምጥላችኋለሁ ማለት ነው። ግን አሁን ይሄ አንዳንድ ነገሮች ሲከሰቱ ፍርሃት አለ አደለ? ከፍተኛ የሞት ምጣኔ ሊኖረው ይችላል እየተባለ እየተነገረ ስለሆነ ሰፊው ህዝብ ምን እየተከሰተ ነው የሚለውን ነገር ለማወቅ ቶሎ ቶሎ የጤና ተቋማት በተለይ መንግስትን ጨምሮ የመንግስት አካላት በትክክል ሊናገሩ ይገባል። የመረጃ እጦት ብዙ ቀውሶችን ለመጠ ስለሚችል ማለት ነው። የጤና ባለስልጣናት በእርግጥ አንዳንድ ቦታዎች መረጃዎች ወጥተዋል እንደዚህ አድርጎ ይህን አድርጎ የሚሉ። ስለዚህ ስለ በሽታው ትክክለኛ መረጃ በተገቢው ሊያቀርቡ ይገባል ማለት ነው። እና በዚህ አካባቢ ላይ ያሉ ወገኖቻችን እንግዲህ ከፍተኛ ሞት ነው እየተመዘገበ ያለው። እስከ ትላንት ወደ ከአስር ሰው በላይ እንደሞተ ነው መረጃዎች የሚያሳዩኝ ወደ ዋናው ነጥባችን ስንገባ በጅንካ የተከሰተው እንግዲህ የህክምና ባለሙያዎችንም ነው ወረርሽኝ እየገደለ ያለው ማለት ነው። በደቡብ ኢትዮጵያ ክልል ጅንካ ከተማ ነው የተከሰተው ይህ ወረርሽኝ። በውል ያልታወቀ በሽታ ነው የተባለ ነው። ህክምና ሲሰጡ የነበሩም ሁለት የጤና ባለሙያዎችን ጨምሮ በጣም በርካቶች መሞታቸውን ነው የጅንካ አጠቃላይ ሆስፒታል የገለጸው። የበሽታው ምልክት ባሳዩት ታካሚዎች ላይም በፍጥነት የኩላሊት ስራ ማቆም ወይ ደግሞ ኩላሊት ፌል አድርጓል ማለት ነው። የጤና ሚኒስቴር እና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊበር በሽታ መከሰቱን ያስታወቁት ረቡዕ ዕለት ነው ማለት ነው። በሶስት 2018 እና በጋራ ባወጡት መግለጫ በሽታው መከሰቱን ያመለከቱት የእኝት መረጃዎች መሆናቸውን የገለጸው መግለጫው ወደ አስር የሚሆኑ ሰዎች እንደሞቱ ሌሎችም ደግሞ እንደተጠረጠሩ ነው እየገለጸ ያለው። በሄሞራጂክ ፊበር የተያዘ የመጀመሪያው ሰው ወደ ጂንካ አጠቃላይ ሆስፒታል የመጣው ከሶስት ሳምንት ገደማ በፊት እንደነበረ የህክምና ተቋሙ ተወካይ ሜዲካል ዳይሬክት ር ዶክተር ሰላሞ ታደሰ ናቸው የተናገሩት። የወባ በሽታ እንደሆነም በመጠርጠሩ በሌላ የጤና ተቋም ህክምና ሲያገኝ እንደነበረ የገለጹት ዶክተር ሰላሞ ወደ ጂንካ አጠቃላይ ሆስፒታል የመጣው ሁኔታ በጣም ከባድ መሆኑን ነው የተናገሩት። ተወካዩ ሜዲካል ዳይሬክተሩ ታካሚው ወደ ሆስፒታሉ ከመጣ በኋላ ህመሙ አስጊ ደረጃ ላይ እየደረሰ ሲሆን፣ ቀጥሎ በሆስፒታሉ አንድ ቀን ገደማ ከቆየ በኋላ ነው ህይወቱ ያለፈው ብለዋልና ና ይሄ ከተፈጠረ ከአንድ ሳምንት በኋላ ደግሞ ከግለሰቡ ጋር ንክኪ የነበራቸው ሰዎች ተመሳሳይ ምልክቶችን አሳይተው ለህክምና መምጣት መሆናቸውን የገለጹ። ከሳምንት በኋላም ከዚያ ታካሚ ጋር በተለያየ ምክንያት ጉርብትና፣ አንድ ላይ የነበሩ ሰዎች ከእርሱ ጋር ተመሳሳይ የሆነ ምልክት ማሳየት ጀመሩ ማለት ነው እና ያጋጠመው በዚህ መልኩ ነው ሲናገሩ የነበረው። በሌሎች ታካሚዎች ላይ ተመሳሳይ ምልክት መስተዋሉን ተከትሎ ሆስፒታሉ ናሙናዎችን ወደ አዲስ አበባ መላኩን ነበር ያስረዱት። እና ዶክተር ሰላሙም እንደገለጹት የዚህ በሽታ ምልክት በማሳየታቸው በሆስፒታል ህክምና የተደረገላቸው ወደ ስምንት የሚሆኑ ሰዎች እንደሆኑ ገልጸዋል። ከእነዚህ ታካሚዎች ውስጥም ለበለጠ ህክምና ወደ ሐዋሳ ወደ ወላይታ፣ ወደ ሶዶ ከተማዎች የተላኩት እንዳሉበት ነው የጠቀሱት። ታካሚዎች ሪፈር የተደረጉበት አንዱ ምክንያት በግለሰቦቹ የታየው ኩላሊት በፍጥነት የመክሸፍ ወይ ደግሞ ፌል የማድረግ ሁኔታ እንደሆነ አስረድተዋል። የኩላሊት ሁኔታቸው በጣም ቶሎ ነበረ ስራ የሚያቆመው። ይሄ ደግሞ በህክምና ባለሙያዎቹ ራሱ ከፍተኛ የሆነ ድንጋጤን የፈጠረው። አንዳንዶቹ በኖርማል ሬንጅ የነበሩ ሰዎች በሁለት ሶስት ቀን ሲታይ አራት አምስት የመሆን ፣ ከዚያም ሰባት የመሆን ነገር ነበረ። ከሚጠበቀው በላይ ኩላሊቱ ላይ ከፍተኛ ጉዳት ነበረ፣ ሲሉ በታካሚዎች ላይ የታየውን ሁኔታ አስረድተዋል ማለት ነው ስለዚህ በሽታው ኩላሊትን ነው ቀድሞ የሚያጠቃው ማለት ነው። በጣም በአስደንጋጭ ሁኔታ ጤነኛ የነበረ ኩላሊትን ራሱ ወዲያው ፌል እንዲያደርግና ሰውየው እንዲሞት ነው የሚያደርገው ማለት ነው። እንግዲህ የምን ያህል አደገኛ እንደሆነ የሚያሳይ ነው። አንዳንድ መረጃዎችን ለማየት ሞክር ያለው ማለት የወጣ መረጃ ሳይሆን እኔ በራሴ በግሌ የፈለግኳቸው አንዳንድ መዛግብቶችንም ለማየት ሞክር ያለውኝ፣ እና በሽታው አዲስ በሽታ እንደሆነ ነው የሚያሳየኝ። እስካሁን ድረስ አለማችን ይህንን በሽታ አስተናግዳው እንደማታቅ ነው ያገኘሁት መረጃ እንደሚያሳየኝ ማለት ነው እና አዲስ ሳይንሳዊ ምርመራዎች መካሄድ እንዳለባቸውና በሽታው ይሄ ነው መባል እንዳለበት ነው ገና መረጃ መሳይኝ እንጂ አይ፣ በዚህ ጊዜ እዚህ ሀገር ላይ እንደዚህ ተከስቶ በዚህ ድኗል የሚል ነገር ማግኘት አልቻልኩኝም። በተቃራኒው እንደውም አዲስ ወረርሽኝ ሊሆን እንደሚችል ነው መረጃዎች ያሳዩኝ። በተመሳሳይ ጊዜ ብዙ ጊዜ ያልተለመዱ ክስተቶች የሚከሰቱት ቀደም ሲል የሚታወቁ በሽታዎች፣ አንዳንድ መርዛማ የሆኑ ነገሮች ወይ አካባቢ ሁኔታዎች በልዩ ሁኔታ ሲቀላቀሉ ወይ ሲባባሱ ነው። ምርመራው የመጨረሻውን መንስኤ እስከሚያረጋግጥ ድረስ በአለም የታወቀ ነገር ግን በጅን ካ ለየት ባለ መልኩ የተከሰተ ምክንያቱም ሊሆን ይችላል ብዬ ነው እንግዲህ ምደምድመው እና ምክንያቱም ከዚህ በፊት ያልነበረ አዲስ ወረርሽኝ ነው ማለት ነው። ሳይንቲስቶችም ገና ምርምር ያላደረጉበትና ውጤቱ ምን እንደሆነ ያልተናገሩበት ነው የሆነው። በጤና ተቋማትና በሳይንቲስቶች የሚደረገው ጥልቅ የምርመራ ስራ ትክክለኛ ምክንያትን መለየት ወሳኝ ነው። እኔ በጣም ያሳሰበኝ ነገር ኩላሊት ለምንድነው ቶሎ ፌል የሚያደርገው የሚል ጥያቄ ነው ወደ አእምሮ የመጣው። በዚህ በሽታ የተጠቁ ሰዎች ቀድሞ ኩላሊታቸውን ነው ፌል እንዲያደርገ የሚያደርገው እና ኩላሊት ቶሎ በአጭር ጊዜ ውስጥ ስራውን የሚያቆምበት ሁኔታ አጣዳፊ የኩላሊት ጉዳይ ነው። እነሱ ምንድን ነው የሚሉት? አክዩት ኪድኒ ኢንጁሪ ኤኪ አይ ይሉታል፣ በመባል ይታወቃል ማለት ነው። ይህ የሚሆነው ኩላሊት በድንገት ከባድ ጉዳት ሲደርስበት ነው። እንግዲህ ምን ያህል ከፍተኛ ጫና ቢኖረው እንደሆነ ማሰብ ነው። ይሄ የሰውነት ቆሻሻ ከመጠን በላይ ውሃን በአግባቡ ማጣራት እንዳይችል ያደርገዋል ማለት ነው። እና ስለዚህ በሽታው ምን ያህል ከባድ እንደሆነ ነው የሚነግረን ይሄ መረጃ። አንዳንድ መርዛማ ጸዋት ኬሚካሎች ወይ የተበከለ ምግብና ውሃ በቀጥታ የኩላሊት ማጣሪያ ክፍሎችን ሊጎዱ እንደሚችል ይታወቃል። እና የተወሰኑ መድኃኒቶች በተለይ ደግሞ በሐኪም ያልታዘዙ ኩላሊት እንደሚጎዱ፣ እነዚህ እነዚህ ነው እያወቅን የኖርን ነው ማለት ነው። እና ከባድ ኢንፌክሽን ኩላሊትን እንዳልነበር ያደርጋል። ለምሳሌ እንደ ሴፕሲስ ያሉ በጣም ከባድ ኢንፌክሽኖች በመላው ሰውነት ውስጥ ጠጠት፣ የደም ግፊት መውደቅ በመፈጠር ወደ ኩላሊት የሚሄደውን የደም ፍሰት በእጅጉ እንደሚቀንስ ይታወቃል። አንዳንድ ባክቴሪያዎችም የሚያመነጩት አንዳንድ መርዞች በሚያመጣው ትንንሽ የደም ስሮች መዘጋት ኩላሊት ፌል እንዲያደርግ ሊያደርጉ ይችላሉ። እና ስለዚህ አሁን በጅንካሚ የተከሰተው

ኩላሊት መጉዳት ኩላሊትን ፌል እንዲያደርግ ማድረግና ኢሚዲት ሰው እንዲሞት ማድረግ ማለት እና ይሄ ዋነኛው ምልክት ነው። የሳይንቲስቶች ወይ ደግሞ በአዲስ ኢንፌክሽን ምክንያት ወይ ደግሞ በአካባቢው ባለው አዲስ አይነት መርዝ ምክንያት እንደሆነ ለመለየት ጥረት ያደርጋሉ ብለን እናስባለን። ግን ደግሞ ዓለም አቀፉን የሳይንሶች ድረገጽም ለማየት ሞክሬ ያለሁኝ፣ እስካሁን ድረስ ግን ይሄ ነገር መነሻው ይሄ ነው መዳኛው ይሄ ነው የሚል ነገር አላገኘሁኝም። ስለዚህ እንደዚህ አይነት ምልክቶች እንግዲህ ሲመጡ አላቅም፣ እግዚአብሔር ይታደገን እንጂ በእኛ ከላይ እንዳልኳችሁ እኛ አሁን ኢትዮጵያችን ካለችበት አቋም አንጻር የህክምና ቦታዎችንም በስፋት አካሚዎችን የምናስተናግድበት በበቂ ሁኔታ ወረርሽኝ ሲገባ በጅምላ አደለ ከናኖራችንም ሁኔታ አንጻር በጅምላ ነው የሚያጠቃን። ወረርሽኞች ሲሆኑ፣ ተላላፊ ወረርሽኞች ሲሆኑ ቶሎ መቆጣጠር ይከብዳል። እንኳን እኛ አይደለንም። ኮቪድ በነበረ ሰዓት ያደጉት ሀገራት የበለጸጉት ሀገራት የሚባሉት እንዴት በሚሊዮን ህዝባቸውን አተው በግሬደር ሲቀበሩ እንደነበር ታስታውሳላችሁ። እግዚአብሔር ያንን ጨለማ ዘመን አያምጣብን። ግን ይሄ ጥቁር ሞት ልንለው የምንችለው በጣም አስደንጋጭ የሆነ በጣም በፍጥነት የሰው ልጆችን የሚገድል በፍጥነት ደግሞ የሚዛመት ነው ንክኪ ካላቸው ሰዎች አስተማሚ ጎረቤት ቢሆንም ወዲያው እንደሚተላለፍ ነው እየተነገረ ያለው ማለት ነው። እነዚህ ምልክቶች የሚታዩባቸውን ሰዎች እንግዲህ በማራቅና ጥንቃቄ አድርጎ በመንከባከብ ሄድንም ደግሞ በየጊዜው እየተመረመርን ራሳችንን መጠበቅ እንዳለብን ነው እኔ በግሌ የሚሰማኝ ግን ደግሞ ችላ እንዳትሉት የሚወጡ መረጃዎችን በዚህ ጉዳይ ላይ የሚሰሩ አንዳንድ የመንግስት ተቋማት አሉ ማለት ነው። የጤና ተቋማት ቶሎ ቶሎ መከታተል እና በተቻለ መጠን ደግሞ ነቃ ብሎ መጠበቅ የተሻለ ነው ብዬ አስባለሁ። ወደ ቤተሰቦቻችን በዚህ ጉዳይ ላይ ያላችሁን መረጃ፣ ሀሳብ፣ አስተያየት ብሰጡን ደስ ይለናል። ሰላም ለሀገራችን፣ ሰላም ለምድራችን።